ከፔርናምቡኮ አዋራማ ጎዳናዎች እስከ ብራዚል መሪነት የደረሰ ህይወት ከጫማ መጥረግና ፋብሪካ ተቀጥሮ ከመስራት ላመኑበት ዓላማ ቆሞ ሶስቴ ቢወድቁም ዳግም ተነስቶ እስከ ማሸነፍና ደጋግሞ ሀገርን የመምራት እድል እስከ ማግኘት ይሄ በህይወቱ በርካታ ዝቅታም ሆነ ከፍታን ያየው የብራዚሉ የወቅቱ ፕሬዝዳንት ሉላ ዳ ሲልቫ አስገራሚ የሕይወት መንገድ ነው። ሰላም ጤና ስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ወደ ሀገረ ብራዚል ተጉዘን የወቅቱ የአገሪቱ መሪ ሉላ ዳ ሲልቫ ያለፉበትን ፈታኝና እልህ አስጨራሽ የህይወት ጉዞ በትረካችን ልንቃኝ ይወደናል። ብዙዎችን ከድህነት በማውጣቱ ሲወደድ፣ በሙስና ክስ ደግሞ ብዙዎች ተችተውታል። የሉላ ታሪክ ልክ እንደ ብራዚል ሁሉ ውስብስብ ነው። ከእኛ ጋር ከቆያችሁ ምንም የሚያመልጣችሁ አይኖርም። ለጆሯአችሁ የተመረጠውን ሁሉ ታደምጣላችሁ። አንተ በሚለው ተውላጠ ስም ሉላን ስንገልጽ ለትረካችን የታሪክ ፍሰት ይመች ዘንድ ነውና ከወዲሁ እንድትረዱን እንጠይቃለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮ ግብዣችን ነው። ሉዊዝ ኢናሲዮ ሉላ ዳ ሲልቫ በሁለተኛው ዓለም ጦርነት ማብቂያ በ1945 በሰሜን ምስራቃዊቷና ገጠራማ በሆነችው የብራዚል ከተማ ካይተስ የተወለደ ሲሆን ለወላጆቹ ሰባተኛ ልጅ ነው። ሁለት ዓመቱ ላይ ሳለም አባቱና ክስቱ የሥራ ዕድሎችን ለማፈላለግ በሚል ቤተሰቡን ጥለው የሳው ፖሎ ዋና ከተማ ወደነችው ሳንቶስ አቅንተዋል። ከሁለተኛው ዓለም ጦርነት በኋላም ብራዚላውያን ለተሻለ የሥራ ዕድል በሚል የሰሜን ምሥራቅ አካባቢዎችን ለቀው ወደ ደቡቡ ክፍል መሄዳቸው የተለመደ ነበር። በበርካታ መቶ ሺዎች የሚቆጠሩ ሰዎችም አዲስ የሥራ እድልን ለማግኘት በሚል ወደ ሪዮ አሊያ ወደ ሳኦ ፖሎ ተሰደዋል። ወደ እነዚህ ኢንዱስትሪ ተኮር ከተሞች ካመሩ በኋላም ሳያቋርጡ በመሥራት ለቤተሰቦቻቸው ገንዘብ ይልካሉ ይህም ከአንደኛውና ከሁለተኛው ዓለም ጦርነት በኋላ በአሜሪካ ከነበረው ግሬት ማይግሬሽን ጋር ተመሳሳይ የሆነ ቅርጽ አለው። ምክንያቱም ያኔም እንዲሁ አፍሪካ አሜሪካኖች ለተሻለ የሥራ ዕድል በሚል ከደቡቡ የአሜሪካ ክፍል ወደ ሰሜኑ የአሜሪካ ክፍል ይሰደዱ ነበር። የሉላ አባት ሳኦ ፖሎ ከሄደ በኋላ ከቤተሰቡ ጋር በምንም መልኩ መገናኘት አልቻሉምና፣ እናቱ መላ ቤተሰቡን ይዛ ባለቤቷን ፍለጋ ከእሱ ጋር በዛው በሳኦ ፖሎ ለመኖር ተሰደደች። ይህ የሆነውም ሉላ ሰባት ዓመቱ ሳል ነው። በዛ እንደደረሰች ግን የሉላ አባት አዲስ ቤተሰብ መስርቶ እየኖረ እንደሆነ ተረዳች። ሁለቱ የሉላ አባት ቤተሰቦችም አንድ ላይ ለመኖር ለአራት ዓመታት ያህል የሞከሩ ቢሆንም ሊስማሙ ባለመቻላቸው እናቱ ልጆቿን ይዛ ከአንድ የሱቅ መደብር ጀርባ በሚገኝ ክፍል ውስጥ ኑሮዋን ጀመረች። ሉላ አባቱ መጠጥ አብዝቶ ከመጠጣቱ ጋር በተያያዘ በ1978 ስለሞተ እሱን ብዙ የማየቱ እድል አልነበረውም። ማንበብና መጻፍ በ10 ዓመቱ የቻለው ሉላ ልክ እንደ ማንኛውም ከዝቅተኛ ማኅበረሰብ እንደወጣ የአካባቢው ልጅ ሁሉ ሥራ በመሥራት ቤተሰቦቹን በገቢ ማገዝ ነበረበትና በትምህርቱ ዓለም ከሁለት ወይም ከሦስት ዓመታት በላይ አላሳለፈም። መጀመሪያ በሊስትሮነት፣ ከዛ ደግሞ በሱቅ ደረቴ ሻጭነት ሠርቷል። 14 ዓመቱ ሲሆነውም እንዲሁ በመጋዘን ውስጥ የጉልበት ስራ ተቀጥሮ ይሰራ ነበር። የሙያ ስልጠና ካገኘ በኋላ ደግሞ በፋብሪካ ውስጥ የመቀጠር እድልን አግኝቷል። የፋብሪካ ስራ ለአካል ጉዳተኝነት ከሚያጋልጡ ስራዎች መካከል አንዱ ነውና በስራ መሃል በተፈጠረበት አደጋ አንዱን ጣቱን ለማጣትም ተገድዷል። ለዚህ ጉዳቱም ሕክምና ለማግኘት በርካታ ሆስፒታሎችን ጎብኝቶ ነበር። በ1969 ማሪያ ጆርሊጂስ የተሰኘች ግለሰብን አግብቶ ኑሮን የጀመረ ቢሆንም ከሁለት ዓመታት በኋላ ግን በሚያሳዝም መልኩ ከመጀመሪያ ልጃቸው ጋር በሄፒታቲስ የተነሳ ሕይወቱ አልፏል። ኋላ ላይ በሰፊው እንደምናነሳውም በዝቅተኛ ኑሮ ደረጃ ለሚገኙ ሰዎች የተሻለ የጤና ሥርዓትን መገንባት የእሱ ቅድሚያ የሚሰጠው ጉዳይ መሆኖ በእነዚህ ምክንያቶች ላይ እንደተንጠለጠለ መገመት አይከብድም። በ1974ም ማርሳ ሌቺሳ የተሰኘች አንድ ልጅ ያላትን ሴት አግብቶ ሁለት ልጅ በመውለድ በአጠቃላይ ከሦስት ልጆቻቸው ጋር አብረው መኖር ችለዋል። ሉላ የሠራተኞች ንቅናቄን በመቀላቀልም በ1975 የሳን በርናንዶ የሜታል ወርከርስ ዩኒየን ፕሬዝዳንት ሆነ። ከሦስት ዓመታት ግልጋሎቱ በኋላም በ1978 በድጋሚ ተመርጧል። ሳንበርናንዶ ሳኦፖሎን ከበው ከሚገኙ ከተሞች መካከል አንዷ ስትሆን የበርካታ ፋብሪካዎች መገኛ ነች። ይሄ ሁሉ እየሆነ ያለውም ብራዚል ከ1964 እስከ 1985 በወታደራዊ አገዛዝ ስር በወደቀችበት ጊዜ ሲሆን፣ ተቃዋሚዎች ለአገዛዙ እንዲገዙ ከፍተኛ ጫና ይደርስባቸው ነበር። በ1968 የኢኮኖሚ መስፋፋቱን ተከትሎ ሉላም ራሱን በማሳደግ የአውቶሞቢል ኢንዱስትሪ ውስጥ በሰራተኝነት ማገልገል ችሏል። አንዳንድ ሰራተኞችም ወታደራዊ አገዛዙን ለመፋለም ሌሎች ውስጥ ለውስጥ የሚሰሩ ድርጅቶችን መቀላቀል ሲጀምሩ የሉላ ወንድም ፍሬሺኮም እንዲሁ ኮሚኒስት ፓርቲን ተቀላቅሎ በሰባዎቹ አጋማሽ እስርና ድብደባ ተፈጽሙበታል። ሉላ ወንድሙ ላይ የደረሰው ነገር ከውስጥ ለውስጥ ዓመፅ ይልቅ የመንግሥት ፖሊሲን በህጋዊ መንገድ መታገል አለብኝ ብሎ እንዲያስብ ያደረገም ነበር። በስልሳዎቹ መጨረሻና በሰባዎቹ መጀመሪያ ላይም ሰራተኞች በጥሩ የኑሮ ደረጃ ላይ መድረስ ችለዋል። ቲቪ አሊያም ፍሪጅ ከፍ ካለም መኪና እስከ መግዛት የሚያስችል አቅም ቢገነቡም በ1973 የጀመረው የዋጋ ግሽበት በገቢያው ተወዳዳሪ የመሆን አቅምን አሳጥቷቸዋል። በዛን ወቅት ግሽበቱን በተመለከተ የፋይናንስ ሚኒስትሩ ዋሽተዋል ብሎ በማመናቸው መንግስት ላይ ይበልጥ ቅሬታ አደረባቸው። ይህን ተከትሎም በ1978 ያለ ሠራተኞች ማኅበር እውቅና ሠራተኞቹ በራሳቸው ተነሳሽነት በተለይም በሳኦፖሎ ኢንዱስትሪ መንደሮች ውስጥ የሚገኙ ሠራተኞች የሥራ ማቆም አድማ አደረጉ። ምንም እንኳን በወታደራዊ አገዛዙ የሠራተኞች ሕግ መሠረት እንዲህ አይነት ነገር ተቀባይነት የሌለው ቢሆንም አብዛኞቹ ፋብሪካዎች የውጭ ፋብሪካ በመሆናቸው ከሰራተኞች ጋር በመነጋገርና ፍላጎታቸውን በማሟላት ወደ ሥራ መልሰዋቸዋል። በዚህ ስኬታማ ትግልም የሉላ ድርሻ አለበት። በ1978 የተካሄደው የሳውፖሎ አካባቢ ትግልም መሳካቱን ተከትሎ በዋጋ ግሽበቱ የተነሳ ደሞዝ ይጨመርልን በሚል በመላው አገሪቱ ሠራተኞች ዘንድ አድማው ተስፋፋ በ ሉላ በሚገኝበት ሳን በርናንዶ ሶስተኛ የሥራ ማቆም አድማ ተደረገ። ሉላ የዚህ ንቅናቄ መሪ ነበር። በዚህ ጊዜም ብሔራዊ ደህንነትን አደጋ ላይ የሚጥል ተግባር ፈጽሟል በሚል ልክ እንደ ወንድሙ ሁሉ የእስር ዕጣ ደርሶበታል። ልክ እንደ እሱ ያሉ ሌሎች የማኅበራት አመራሮችም እንዲታሰሩ ሆነ። የ1980ዎቹ አድማም ልክ እንደ ከዚህ ቀደሙ ስኬታማ ሊሆን አልቻለም። መንግሥት የገጠመውን ተቃውሞ ለማስታገስም የተለያዩ እርምጃዎችን ሲወስድ አዲስ የፖለቲካ ፓርቲዎች እንዲቋቋሙ የፈቀደበት ሂደት ከነዛ አንዱ ነው። በወታደራዊ አገዛዙ ስር የነበሩ ሁለት የፖለቲካ ፓርቲዎችን አስወግዶም አዲስ ፓርቲዎች እንዲቋቋሙ ፈቀደ። ከተመሠረቱት አዳዲስ ፓርቲዎች መካከልም ወርከርስ ፓርቲ አንዱ ነበር። ይህ ፓርቲ አራት የማኅበረሰብ ክፍሎችንም ሊያካትት ችሏል። እነዚህም በካቶሊክ ቤተክርስቲያን ውስጥ የሚገኙ የሽግግር ክፍሎች፣ የንግድ ማኅበረሰብ አንቂዎችና አመራሮች፣ በርካታ ሶሻሊስቶችና የቀድሞ አብዮተኞች ናቸው። ፓርቲውም በወቅቱ የነበረውን የራዲካል ሶሻል ዲሞክራቲክ ፕሮግራም መወከል ችሎ ነበር። ይህ ፕሮግራም ከአውሮፓ ሶሻል ዲሞክራሲ ጋር ተመሳሳይነት ያለው ቢሆንም ከዛኛው በበለጠ ደረጃ ለውጥን ፈላጊ ሆኖ መጥቷል። ይህ ፓርቲ በ1980ዎቹ ማደጉን በመቀጠልም በ1989 በተደረገው ፕሬዝዳንታዊ ምርጫ ከፍተኛ ተሳትፎ አድርጓል። ሉላ ከእጩዎቹ አንዱ የነበረ ሲሆን ሙስናን በመቃወም እንቅስቃሴ ሲያደርግ ከነበረው ከሰሜን ምስራቅ የቀድሞ አስተዳዳሪ ፈርናንዶ ኮለር ዲሚሎ ጋር ለሁለተኛ ዙር ፉክክር ደረሰ። በዚህ ጊዜ ታዲያ ከሉላ በተቃራኒ የቆሙ ወገኖች ሉላ ከታወቁ ትዳሮቹ ውጭ ሌላ ልጅ እንዳለው የሚገልጹ መረጃዎችን ማውጣት ጀመሩ። መጀመሪያ በህገ ወጥ መልኩ እናቲቱ ጽንሱን እንድታስወርድ ሲያግባባት የነበረ ቢሆንም ባለመስማማቷ ልጇ ተወልዶ እሱም ሲያግዛት ቆይቷል። ተቃዋሚዎቹም ይህን ታሪክ ወደ ሚዲያ በማምጣት ሉላን የማጥላላቱን ዘመቻ ተያያዙት። በስተመጨረሻ ምርጫውን የተሸነፈ ሲሆን በዚህ መልኩ የተከፈተበት ዘመቻ ምርጫውን ለመሸነፉ እንደ አንድ ምክንያት ይጠቀሳል። በመጨረሻው ክርክርም ጥሩ የሆነ አቀራረብን አላሳየም። በስድስት ነጥቦችም መሸነፉ ይፋ ሆነ። አዲስ የተሾሙት መሪ ምንም እንኳን ሙስናም ማጥፋት ዋነኛ ኢላማቸው አድርገው ቢመጡም ከፍተኛ የሆነ የኢኮኖሚ ድቀት ሀገሪቱ ላይ በማጋጠሙ በፈቃዳቸው ስልጣናቸውን ለቀቁ። ምክትል ፕሬዚዳንት የነበሩትን ሰው የእርሳቸውን መንበር ከተረከቡ በኋላ የተፈጠረውን የዋጋ ግሽበት ለማረጋጋት ሶሲዮሎጂስት ፈርናንዶ ሄነሪኬ ካርዶሶን ሾሞ ካርዶሶ የብራዚል ሶሻል ዲሞክራቲክ ፓርቲ እጩ የነበረ ሲሆን ስልጣኑን ሲይዝም ኢኮኖሚውን ማረጋጋት ትልቁ የቤት ሥራው ሆኗል። በሥሩም የኢኮኖሚስቶች የቡድን አባል በማካተት የተለያዩ እርምጃቸውን መውሰድ ጀመረ። ከነዚህ መካከል አዲስ የገንዘብ ኖት ማስተዋወቅ ይገኝበታል። ከሉላ ጋር ተወዳድሮም ያሸነፈ ሲሆን ሁለት ጊዜ ሊመረጥ ችሏል። ለሁለተኛ ጊዜ ለመንበረ ሥልጣኑ እየተፎካከረ በነበረበት ጊዜ ለኢኮኖሚው ከፍተኛ ችግር ውስጥ ገብቶ የነበረ ሲሆን የሉላ ተቃዋሚዎች ይህን ተከትሎ ሦስቴ ለሥልጣን የተወዳደረው ሉላ በስተመጨረሻም ሊያሸንፍ ይችላል የሚል ስጋት አደረባቸው። ስጋታቸው ራዲካል ሶሻሊስት የሆነው ሉላ ካሸነፈ ኢኮኖሚው ይበልጥ ይወድቃል የሚል ነበር። በዚህ ሰዓትም ሊመረጥ የሚችለው ሰዎች ለሱ ያላቸውን ምስል ካስተካከሉ መሆኑን በመገንዘብ ለብራዚላውያን ጽንፈኛ ራዲካል ሶሻሊስት አለመሆኑን አስረዳ። ፕሬዝዳንት ከሆነም በሱ ፖሊሲዎች የኢኮኖሚ ነገር ችግር ላይ እንደማይወድቅም ገለጻ አደረገ። የማርኬቲንግ ሰዎች ከመቅጠሩን በተጨማሪ ቀለል አድርገው ሉላ ላይት ብርሃኑ ሉላ ወይም ሉላ ፒስ ሰላማዊ ሉላ ብለው መጥራት እንደሚችሉ ይፋ ሲያደርግም ተሰማ። በ2003ም ሉላ የብራዚል ፕሬዝዳንት ሆነ። ከሰራተኛ መደብ የመጣ የመጀመሪያው ፕሬዚዳንትም መሆን ችሏል። በሀገሪቷ የሚገኙ የተለያዩ ችግሮችን ለመቅረፍም በርካታ የማኅበረሰብ ፕሮግራሞችን ቀርጾ ማውረድ ችሎ ነበር። በደረጃቸው ሁለተኛና ሶስተኛ ደረጃ በሚሰጣቸው ከተሞችም በርካታ ዩኒቨርስቲዎችን አስገንብቷል። በዚህም የተነሳ ዝቅተኛ ኑሮ የሚኖሩ ሰራተኛ መደብ ማኅበረሰብ በሚበዛበት አካባቢ የሚገኙ ሰዎች በአቅራቢያቸው የከፍተኛ ደረጃ ትምህርትን እንዲያገኙ ማድረግ የቻለበትን አጋጣሚ ፈጥሯል። ከወቅቱ የአሜሪካ መሪ ጆርጅ ቡሽ ጋር ጥሩ ግንኙነት የነበረው ሲሆን በብራዚል ፖለቲካ ውስጥ ባልተለመደ መልኩ ከእስያ፣ አፍሪካና ደቡብ አሜሪካ አገራት ጋር የተለያዩ ስምምነቶችን ፈጽሟል። ሉላ ሰዎች የመራጮችን ድምፅ ለመግዛት እየሞከሩ ጭምር በቀጣዩ ምርጫ ከባድ ፈተና ቢገጥመውም በ2006 በድጋሚ ተመርጧል። ዘመናዊ ፖሊሲዎቹን በማስቀጠልም ብሪክስ የሚል ብረት ካቋቋሙት እንደ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ ጋር ጥምረት መፍጠር ቻለ። አዲስ የኢኮኖሚ ፖሊሲውም የሥራ ዕጥነት ቁጥር እንዲቀንስና ደሞዝ እንዲጨምር አደረገ። ከ30 እስከ 40 ሚሊዮን የሚሆኑ ዜጎችም ከከፋ ድህነት በመውጣት መሠረታዊ ፍላጎታቸውን ማሟላት የሚችሉበት ደረጃ መድረሳቸው ለሉላ አመራር ትልቅ ስኬት ሆኗል። ይህም ከዚህ ቀደም ብራዚልን ለሚያውቋትና በሰዓቱ ወደ ስፍራው ለተጓዙ ሰዎች እንግዳ ነገር ሆኖ ተመላክቷል። ምክንያቱም ከዛ በፊት በጎዳናዎች ላይ የሚለምኑ በርካታ ዜጎች ቁጥር እጅጉን ቀንሶ መመልከት ችለዋልና። በ2008ና በ2009 በአሜሪካ የተፈጠረውን የኢኮኖሚ ቀውስም በአግባቡ እነሱ ላይ ተጽዕኖ ሳያሳድር አልፈውታል። ሉላ እንደውም በቡድን 20 አባል ሀገራት ስብሰባ ላይ ይህ ችግር የተፈጠረው ሁሉን እናውቃለን በሚሉ ምንም ግን በማያውቁ ነጮች ነው ሲል ምዕራባውያኑን ሸንቆጥ ማድረጉ አልቀረም። በ2010 መንበረ ሥልጣኑን ሲለቅም፣ ጂልማ ሆሴፍ የተሰኘች ግለሰብ ሥልጣኑን ተረከበች። እሷም ልክ እንደ ሉላ የወታደራዊ አገዛዙን ተቃዋሚ ነበረች። የጂልማ አመራር ግን በ2013 ተቀባይነትን እያጣ መጥቶ መጨረሻም በ2016 ከሥልጣን ልትነሳ ግድ ብሏታል። ሉላ ስልጣኑን ሲለቅ ግን ገና ተቀባይነቱ ሳይደበዝዝ ከፍተኛ ድጋፍ እያለው ነበር። ጅልማ መንግስት ተቀባይነት ሲያጣም ብራዚል አንድ ሰው ሁለት ዙር ሀገሪቱን አስተዳድሮ መንበሩን ከለቀቀ በኋላ ዳግም መወዳደር ይችላልና ሉላ ይመለስ ይሆን ወይ የሚሉ ድምጾች መሰማት ጀመሩ። በዚህ መሃል ታዲያ ያልተጠበቀ ነገር ተፈጠረ። መርማሪዎች ላቫ ሉላ ጃቶ ኦፕሬሽን ካርዎሽ ሲሉ በከፈቱት ከፍተኛ ምርመራ ብራዚሊያ ከሚገኝ አንድ ነዳጅ ማደያ አንስቶ በመንግስት ከሚመራው ነዳጅ ፋብሪካ ፔት ብራስ፣ ኮንስትራክሽን ተቋማትና ሌሎችም አካላት ከተካተቱበት የሙስና ወንጀል ውስጥ ተሳትፏል በሚል 10 ዓመት ተፈርዶበት የነበረ ቢሆንም ይግባኝ ጠይቆ ተቀንሶለት የእስር ጊዜውን አሳልፏል። የእሱ ፓርቲ በስልጣን ላይ ሳለ በወጣው ህግ መሠረት፣ ደግሞ ወንጀል ሰርቶ የታሰረ አንድ ግለሰብ ለስልጣን በድጋሚ መወዳደር አይችልም። ሉላም ዳግም ለመወዳደር ለከፍተኛው ፍርድ ቤት ይግባኝ መጻፍ ነበረበት። በትሬድ ዩኒየን የሚገኙ አባላቱን ከተሰናበተ በኋላም በኩርቺባ በእስር 580 ቀናትን አሳልፈዋል። ሉላ መታሰሩን ተከትሎም በእሱ አመራር ወቅት የትምህርት ሚኒስቴር የነበረው ፈርናንዶ ሃዳጂ በእሱ ቦታ ተወዳደረ። ምርጫውንም የእነሱ ተፎካካሪ ጄ ቦልሶናሮ ማሸነፉ ተሰማ። ሀከሮች የሉላን ጉዳይ ሲከታተል የነበረው እንዳኛና የአቃቢ ሕጉን የጽሑፍ መልእክት ደርሰውበትም የሉላን ጉዳይ ሲከታተል የነበረው ዳኛ ሰርጆ ሞሮ ከሉላ ጋር ግጭት ስለነበረበት ሚዛናዊ ያልሆነ ውሳኔ ወስኗል በሚል ክሱ በድጋሚ ታይቶ ሉላ ከክሶቹ በሙሉ ነጻ ተባለ። ሰርጆ ሞሮ በወቅቱ በጄ ቦልሶናሮ ስር የፍትህ ሚኒስትር ተደርጎ ተሹሞ ነበር። በ2021ም ሉላ በህግ ጥሰት ምክንያት አቶት የነበረውን ፖለቲካዊ መብቶቹን ዳግም መልሶ በማግኘቱ በ2022 በተደረገው ምርጫ በጠባቡ ውጤት የቀድሞ የአገሪቱ ፕሬዚዳንትን ዤ ቦልሶናሮ በማሸነፍ ለሦስተኛ ጊዜ ሊመረጥ ችሏል። አሁን ላይ የሉላ አስተዳደርም ከ2023 አንስቶ የሥልጣን መንበሩን ከተረከበ በኋላ ድህነትን መፋለም፣ የአካባቢ ጥበቃ በተለይም የአማዞን ጫካን መንከባከብ ላይና የብራዚልን ዓለም አቀፍ አመራር በመለስ ላይ ትኩረቱን አድርጎ እየሰራ ይገኛል። ውድ የቻናላችን ቤተሰቦች የሉላዳ ሲልቫን የህይወት መንገድ የቃኝንበት ዝግጅታችን ይህንን ይመስል ነበር። እስከ ፍጻሜው አብራችሁን ስለ ቆያችሁ ልባዊ ምስጋናችን በያላችሁበት ድረስ። በዚህ ቻናል አዲስ ከሆናችሁ በየዕለቱ የምንለቃቸው አስደናቂ ተረኮች ይደርሳችሁ ዘንዳ ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። በያላችሁበት ሰናይ ጊዜን ተመኘን።